ብዙ ነገር ነው ያማሪ ከሷ ጋር አግኝቻቸዋለሁ። ሌላ ነገር እንዳታስቡ። እናጭ አንተው አንቺው ታመጪው አንቺው ታሮጪው። ያለ ነገሩን አንተው አምጥተኸው ያላሰብነውን ነገር እዚህም ፕራንክ አይዲያ ማለት ነው። ወንዶች አውሩት፣ ወንዶች አውሩት። ለምን ነው እንወሻሻለን? እውነቱ ይሄ ነው። የፈራሁት ደረሰማ። ወይኔ ሀይሚና ብሩኬ ግን የስንት ሰው ደስታ ናቸው። መሳ ቅድሜ ይጨምራል ብሎ አልጋሽ ሆነ። በዚህ ይህንን ፕራንክ ብሩኬ ሰርቶታል። ለእኛ መደሰትም መዛ ግን በሎት ሰርቶታል። ነገር ግን ብዙ ሰዎች ተደስተውበታል። መንዘር ምንድነው የሚለውን ነገር ወንድ ልጅ እንዲህ ሲያብራራው ደስ ይላል። ምክንያቱም ስለሚያውቀው ማለት ነው። እሱ የተሰማውን ስሜት ባት ነው። እኔ አድናቂ ነው በጣም። ይሄ ፍትፈታው ግን በጣም ተመችቶኛል። በቃ እውነቱን ተናግሮ መሸበት ማደር የምሬ ነው። እውነት ስለ ትላንትና ስለ ቪዲዮ አይዲያ የገባው ዩቲዩበር ይሄ ነው ብዙዎቻችሁ። በጣም በቃ ዘናፈታ እያደረጋችሁ ነበር። እውነትም ሃይሚና ብሩኬ እኮ የብዙ ሰው መዘናናት ደስታ ናቸው። እግዚአብሔርን ያው ጋሽዬ እንደነገራችሁ መደሰት እድሜ ይጨምራል ብሏል። ስለዚህ በነሃይሚ ስንት ሰው ተደስቶ ነው እድሜያችሁ የሚጨምረው? ጋይዝ ለማንኛውም የኔ ውድ ቤተሰቦች እንዴት ናችሁ? ደና ናችሁ? ሰላም ናችሁ? አለው እኔ ደና ነኝ እግዚአብሔር ይመስገን፣ ሁሉ ሰላም ነው በእኔ ጋር። እቺ እህታችን እዚህ ጋር የሆነ ነገር እያስተላለፈች ነው ላሰማችሁና ለእሷ መልክት አለኝ። ስለ ብሩኬ ነው የምታወራው ማለት ነው። እና መጀመሪያ ቆይ ስሟት እሷን፣ ከዛ የኔን መልስ ጠብቁ። ልክ ልኳን ነው ምነግራት ማለት ነው። ቀላሉ አይደለም እዚህ ላይ የደረስኩት ማለት ነው። ቻናል የገባችሁ አይደለም ብዙ መስዋዕትነት የከፈልኩበት ቻናል ነው። ስለዚህ እኔ ያ ቪዲዮ ላይ ደግሞ ምንም ነገር አልተናገርኩም። መጥፎ ቃላት አልተናገርኩም። ሰው እኔ በጣም ነው የማከብራቸው በጣም ነው የምወዳቸው ማለት ነው። ስለዚህ ኮፒራይት እንድታነሳልኝ እፈልጋለሁ። ኮፒራይት እንድታነሳልኝ እፈልጋለሁ ማለት ነው። እኔ በትርፍ ሰዓት የምሰራ ዩቱብ ቻናል ላይ ማለት ነው እና ስራ የመዳም ስራ ሲጨርስ ዩቱብ ቻናል ላይ ነው የምታገኙ ታውቃላችሁላችሁ ማለት ነው እና ስለዚህ ኮፒራይት እንድታነሳልኝ እፈልጋለሁ። ካልሆነ ግን ካልሆነ ግን ሌላ ነገር ይከተልሃል ማለት ነው። አዎ እንደ እኛ እኮ ነው፣ ዛሬ እዚህ ላይ ያደረስ ነው። ስለዚህ ኮፒራይት እናንሳለ። አይ አላነሳም የምትል ከሆነ ደግሞ የምትከተል ይከተልሃል ማለት ነው። የመጣበት ተመለሳበት አለ። ስለዚህ ቡራ ጋ እንድታደርሱልኝ እፈልጋለሁ ማለት ነው። ሁላችሁ ካንተ አልጠብቅም ነው። ቆንቋና ጉንፋናም እንዳንቺ አይነት ነው። በመጀመሪያ ለመከበር ከፈለግሽ፣ ክብር ያለው ነገር ይዘሽ መጠሽ መጠየቅ ነበረብሽ። መሳደብ ምን አመጣው? ኮፒራይት ይሄ እሱ ነው። እንደ ላከብሽ ላይቭ ላይ እሱ የተደሰተበትን ሙዚቃ የታመራትን ሙዚቃ ላይቭ ላይ ለምን ጫንሽ? እሱን ጭነሽ ነው የብሩኬን ፎቶ እዚህ ጋር ለጥፈሽ የብሩኬ ኮፒራይት፣ መጀመሪያ ስለ ዩቱብ አንብቢ። አቡጊዳ ሚዲያ ላይ ገብተሽ ስለ ዩቱብ ማለት ነው፣ ምን ምን መጫን እንዳለብሽ ጥንቅቅ አድርገሽ ወቂ። ከዛ በኋላ ነው የአለማየሁ ልጅ መሳድ የምች። ብሩክ ነው እንዲህ ኮፒራይት የሚልከው? እኛ ስንትና ስንት ቪዲዮ እንሰራለን፣ ከቡታጅራ ማለት ነው። ማንም ሰው ኮፒራይት ልኮ አያቅም፣ ከየተን በስተቀር ማለት ነው። ጋባቸው እንኳን ብሩክ ማለት ነው። ስለዚህ በዚህ ልክ አፍሽን ሚዲያ ላይ ወተሽ ከመክፈትሽ በፊት ቻናሌ ምን ሆኖ ነው ኮፒራይት ተደረገው ብለሽ እንደ እሱ እኮ ይሄ እኮ ላይቭ ላይ ሙዚቃ የከፈተውን እኮ ነው የጨጫን አን የታምራት ሙዚቃ። ምን አይነት ቪዲዮ መጫን እንዳለብሽና ምን አይነት ቪዲዮ አለመጫን እንዳለብሽ ማወቅ ያንቺ ፋንታ ነው እንጂ የአለማየሁ ታደሰ አይደለም ያንቺን ቻናል መገምገም ያለበት። መጀመሪያ ሽን ከመክፈትሽ በፊት ማለት ነው። እንዴት ኮፒራይት አላከብኝ በይ። ፎቶውን ቶሎ ብለሽ አንሺ፣ ደልቺ ቻናልሽን። ታምራት ታደሰ ነው የላከብሽ። ታምራት ሙዚቀኛው ታደሳል አልኩም ታምራት ነው የታምራትን ሙዚቃ ሙሉን እንዴት ወስደሽ ትጨኛለሽ አንቺ እንዲህ ብሩኬ እኮ ቲክቶክ ላይቭ ላይ እኮ ነው ሙዚቃው እየተጠቀመበት ያለው ስለዚህ እሱ ምንም አይመለከተውም ስሙን ልታጠፊው አይገባም ብሩኬ ኮፒራይት ላከ እንዴት ስንትና ስንት ሰው እኮ ነው በብሩክ እና በሃይሚ ቪዲዮ የሚሰራው ለአንቺ ብቻ ነው ተለይቶ ኮፒራይት የሚልከው እስኪ ንገሪኝ ለመከበር ከፈለግሽ ክብር ያለው ነገር ይዘሽ ነይ። በመጀመሪያ የዩቱብ ቻናል ምን ያስፈልገዋል፣ እንዴት ነው የሚሰራው ብለሽ ወቂ ስታቂ ነው። ከዛ የሰው ስም ማጥፋት የምትችው ደግሞ አንችን ብሎ ተሳዳቢ ቋንቋና ትላለች ቋንቋና፣ ራስሽ አንቺ ነሽ እንዲዚህ ያደረስሽው። እንዴት ብለኸኛ ነን እዚህ ያደረስን እኛ የእሱ ጥፋት ምንድን ነው? የእሱ ጥፋት ምንድን ነው? እሱ ነው እንዲህ ስላከበሽ አንቺ ሙዚቃ መጀመሪያ ምን አይነት ቪዲዮ ነው የሚጫነው የማይጫነው ብለሽ ለይተሽ ማወቅ ያንቺ ፋንታ ነው እንጂ የብሩክ አለማየሁ ፋንታ አይደለም በሱም ስንት ነው በነሱ ቪዲዮ የምንሰራው ሰውን ክፉ ለማድረግ አትሞክሩ አንዳንዶቻችሁ እግዚአብሔርን ሳታቁ ዝም ብላችሁ አውቀናል ብላችሁ ስግጥ አትበሉ ሰገጤ ሁላ ምን ትመስላለች በፈጣሪ እንዴ ኮፒራይት ቪዲዮ ከሱ ለአንጅ ብቻ ነው ለይቶ የሚልከው እሱ እኛ ስንትና ስንት ቪዲዮ ሰርተን የለ አደለም ቀርቶ ፌመሶቹ ቁጭ ብለው በሀይሚና በብሩኬ አምስት ደቂቃ ስድስት ደቂቃቸው ቪዲዮቸውን እየሰሩ በመሃል? እያይሻል እንደ ላንቺ ለይቶ እንዴት ነው ብሩክ ኮፒራይት የሚልከው? ላንቺ ኮፒ አርግሽ ፈጣሪ። እንዴ አረ ይሄማ ምርቃት ነው። ኮፒ አርግሽ ፈጣሪ። ምን አይነት ዋናት በፈጣሪ ብሩክ ኮፒራይት ልኮብኛል፣ አድርሱልኝ ቁንቁና ቁንቁን ብለሽ ቅሬ። እሺ በመጀመሪያ ቻናልሽን አስተካኪ። እያንዳንዳችሁ እያንዳንዳችሁ ቪዲዮ የሚሰሩ ሰዎች ዩቲዩብ ቻናል ላይ ምንድነው ቪዲዮ የሚጫነው? አሰሱም ገሰሱም አይጫንም። ዝም ብሎ ማለት ነው፣ መምረጥ ያስፈልጋል። እና የብሩክን ፎቶ አድርገሽ እንዴ! እሱ እኮ የታምራትን ሙዚቃ ለእናንተ ለተመልካቾች እንድትዝናኑበትና እንድትደሰቱበት ስለሚወደው ከፍቶ ነው። በቀደም አንቺ ደግሞ ሪከርድ አድርገሽ ወስደሽ ጫንሽ። ስለዚህ ብሩክ ነው የላከብሽ። ታዲያ ሙዚቃ የማን ነው እንዴ? ብሩክ አለማየሁ እኮ የሚጠየቀው እሱ በሰራው ቪዲዮ ሲሆን ነው። ይሄ እኮ የተላከብሽ እሱ ላይቭ ላይ ቲክቶክ ላይ ቲክቶክ ላይቭ ላይ ማንም እብድ ሁሉ ያብዳል። እሱ ሁሉ ትጭኛለሽና ኮፒራይት ሲላክብሽ ዓለማየሁ ልጅ ላይ አፍሽል ከፍጭ ነው። አድርሱልኝ ለዚች ኮተታም እንዴ። እኔ 24 ሰዓት ለፍቼ ነው ዩቲዩብ እዚህ እየደረስኩት እና ምን አገበው ታዲያ? ምን አገበው? ምን አገበው? ዓለማየሁ ልጅ ምን አገበው? ቡሩኬ እንዴ ድፍረትሽ! ያ ሰው ያለ ስሙ ስም አትስጡ። ሰው ክፉ እንዲሆን አታድርጉ። እንኳን ላንቺ ኮፒራይት ሊልክ ቀርቶ ማን እንደሆንሽ እንኳን ከለርሽንም አያቀሽም። አንቺ ሄደሽ ቤቱ ቲክቶክ ላይ ሊዝናናበት ያለውን ቪዲዮ አፕሎድ አድርገሽ ስትራይክ ተላከብሽ። ያ ስትራይክ የተላከብሽ ደግሞ የታምራት ሙዚቃ ነው። ታምራት ደስታ ገባሽ አይደለ? ሰው ክፉ አታድርጉ። እስኪ አንዳንዶቻችሁ መጀመሪያ ዕውቁ፣ ሲቀጥል ደግሞ ይህንን ቪዲዮ ዳውሎድ ስታረጊው ወዲያው ቀይ ሲያበራብሽ ወዲያው ድሌት ማድረግ ነበረብሽ። እንደዚህ ዩቱብ ቻናል ላይ ስክሪንሻት አድርገሽ እንደዚህ ኛ ከምትይ አነጋገርሽን አስተካክሽ። ወዲያው ድሌት ብታደረግ ኖሩ የዩቱብ ካምፓኒ ቶሎ ብሎ ማለት ወደ ግምገማ ሳያስገባብሽ ቶሎ ብታጠፊው አሪፍ ነበረ፣ አይወስድብሽም ነበር። ዩቱብ ቻናል አይዘጋብሽም። ከሶስት ወር በኋላ ይለቀልሻል። ጠብቂ። ብሩክ አለማየሁ አይደለም ስትራይክ የላከብሽ ብሩክ አለማየሁ ቲክቶክ ላይ ነው ሙዚቃውን ከፍቶ ማንም ሰው ሲዝናናበት ሲያዳምጠው የነበረው እንጂ ከዩቱብ ቻናሉ ላይ አምጥተሻል የሚሰራሽው አከብረሃለሁ እወድሃለሁ በእኛ እንዲህ እንደደረስክ ወቅ ቁንቁና ቁንቁን ብለሽ ቅሬ እዛ ለማለምሽን አይገርምሽም። ሰው አለ ስራው ስም አትስጡ። በቃ ይቱ መስራት ካለባችሁ ስሩ ግን እውቁ አንዳንድ ጊዜ እኛ እኮ እሱ ቢሆን እኮና ግዝሻለን እኮ ግን እዚህ ጋር ብሩክ አይደለም። ፎቶውን ነው የተጠቀምሽው። ቲክቶክ ላይብ ላይ የገባውን ነው የቀረጽሽው። ምን ያገባው እሱ ምን ያገባው? ኦንላይን ቲዩብ ቻናል 24 ሰዓት ለፋሽ፣ አንድ ሰዓት ለፋሽ፣ 12 ሰዓት ለፋሽ ምን ይመለከተዋል? ቲ ላንቺ ተለይቶ ነው ላንቺ ኮፒራይት የሚለቀው እንዳንቺ እኮ አይደለም እሱ። ጭንቅላት ያለው ሰው ነው ብሩክ። ጭንቅላት ያለው ሰው እንኳን ላንቺ ለማዳም ቅማማ ኮፒራይት ለማንም ሀብታም ቁጭ ብሎ እ ፎቶውን እየዘቀዘቀ ለሚሰድበው ሰው ቃል የማይወጣው ልጅ ነው ብሩክ። ይህን አታቂም እንዴ? አንቺን አሁን በምንም ምን አደረግሽ ብሎ ኮፒራይት ይልክብሻል? ኮፒራይት የሚልክ ከሆነ ስንትና ስንት በማይደረድርበት በእናቱ ስንትና ስንት ቲክቶክ ላይ እየዘቀዘቁት የዛኔ እንኳን ዋርኒንግ አላ ከልጅ ነው የዛኔ እንኳን ወጥቶ ቃል ቆሻሻ ነገር ያልተናገረ ጀግና ወንድ ነው ብሩክ ማለት ነው። እያንዳንድሽ እዚህ ጋር በሌላ ነገር ቻናልሽ የሆነ ነገር ሲፈጠርበት እየመጣሽ ምራቅሽን አትትፊ። ስነ ስርዓት ያዙ። የምሬን ነው። እኛ ይላክብንም። ስንት ዓመት ይኸው፣ ከአንድ ዓመት በላይ አብረናቸው ቆየን። ሲያለቅሱ እናለቅሳለን፣ ሲጣሉ እንጣላለን፣ ሲሳደቡ እንሳደባለን። ለምን በእኛ አላክብንም? አንቺ ማን ስለሆንሽ ይላክብሻል ማን ስለሆነ እሱን፣ ስም ወተሽ ብሩክ ስትራይክ ላከብኝ ስታወሪ ራሱ አታፍሪም? በምን ስትራይክ እንደመጣብሽ እራሱ ኢሜል ላይ ሄደሽ አታነቢም? ማነው ስትራይክ የላከብሽ ብለሽ ሄደሽ ኢሜል ላይ እስኪ አንብቢ፣ ምን ማን እንደሆነ ስሙን ይነግርሻል? ከዛ እንኳን ወተሽ ብትበጠረቀ ያምረብሻል። ይህን ሙሉ ስለ ዩቲዩብ ሙሉ ነገር ማወቅ ከፈለግሽ አቡጊዳ ሚዲያ ላይ ገብተሽ እያንዳንዱ ነገር ተማሪ። ከዛ በኋላ ሁሉም ነገር ወተሽ በኮንፊደንስ አውሪ በኮንፊደንስ ተናገሪ ለፍርድ እንዲሆንሽ ማለት ነው ለዚህ ልጅ ማለት ነው በማርያም አድርሱልኝ እግዚአብሔርን አጥፊ ደግሞ ይሄን ብሩክ ስራይ ከላከብኝ ምትዩ ነገር አጥፊ ድሌት አስደርጓት ብሩክ አይደለም የላከባት ምክንያቱም ብሩክ አያገባውም እዚህ ጋር ቲክቶክ ላይቭ ላይ ገባ የታምራት ሙዚቃ ከፈተ። እሷ ደግሞ ሪከርድ አድርጋ አፕሎድ አድርገች። ከዛ ተላከባት። ሲላክባት እንኳን እንደ ጎበዞቹ ጥፍት እንደማድረግ ስክሪንሻት አድርጋ ብሩክ ስትራይክ ልቆብኛል። እንደዚህ በእኛ እኮ ነው እዚህ የደረስ ነው። ዩቱብ ቻና ላይን ስንት ነገር ለፍቼበታለሁ። ለፊበታ ሳይለፉ እኮ ምንም ነገር የሚገኝ ነገር የለም። ነገር ግን የአለማየሁን ልጅ ስም አታጥፊ። ስነ ስርዓት ያዥ። ቤተሰቦች አድርሱልኝ፣ አድርሱልኝ። ታጥፋ ይሄን ኮፒራይት የሚለውን ታጥፋ። እሱ አይደለም የላከው እሱ አይደለም፣ እሱ ቢሆን ሶኬ እናግዛታለን። ግን እሱ አይደለም። ኧረ ሰው እያበደ እየጨለለ ነው እንዴ! ፈጣሪ ትግስቱ ስጠኝ። እንዴ! ለእናንተ ስለ ሰገጤዎቹ ስንል ወዴት ሄደን እንስራ? ወዴት ሄደን ዩቲዩብ ቻናል? እንዴ እንዴ! ስንት ነገር ብሩክ ስትራይክ መላክ ከፈለገ የማይደራደርባትን እናቱን እንኳን ስንት ነገር ሲያደርጉበት ስቲል እስካሁን ድረስ ራሱ ሃይሜነሱን ሲዘቀዝቁ፣ ፎቶአቸውን ሲያበላሹ፣ የሌላቸውን ስም ሲሰጣቸው ለነሱ እንኳን ፎርዋርድ ዋርኒንግ ልኮ አያውቅም። ለቲክቶክ እንኳን ላንቺ ዩቲዩብ ኮፒራይት ሊልክ ቀርቶ ማለት ነው። የቡታ ጅራይት ቦች ናቸው እግዚአብሔር ለማንም ተንኮል አስበው አያውቁም። እውነት ለማንም እንኳን አይደለም ብሩክ ብሩክንም አታዩ እንኳን ለማዳም ወቅመ ስትራይክ ሊልክ ቀርቶ ለኛ ቆሞ ሚያዝን ሚያለቅስል ወንድማችን ነው። እንኳን ላንቺ ስትራይክ ሊልክ ማለት ነው፣ ቢገባሽ ማለት ነው። ግን አትረጅማ ጭንቅላት የለሽማ ዜሮ ጭንቅላት። በመጀመሪያ አብጊዳ ሚዲያ ሄደሽ ተማሪ እያንዳንዱ ቪዲዮ ምን እንደሆነ፣ ኦኬ ኮፒራይት ስትራይክ እንዴት ነው የሚመጣው፣ ዩቱብ ጋይድ ላይንስ ሲላክ እንዴት ነው የሚሆነው፣ ኮሚኒቲ ጋይድ ላይንስ ሲሆን እንዴት ነው፣ በምንድ ነው የሚጠፋው፣ በምንድ ነው ይሄን ራሱ ማስተካከል ትችይ ነበር። ሰዓት ሰዓት ገይ ማለት ነው። ሰዓት ከገደርሽ በኋላ ግን የብሩክን ስም ለማጥፋት መጣሽ። አየሽ፣ አታቂማ ዝም ብለሽ ነው። አለማወቅ ኃጢያት አይደለም። እንደዚህ ሆነብኝ ብለሽ ብቲ እኛ እህቶችሽ እናግዝሽ ነበር። ነገር ግን በውሸት ስሙን ልታጠፊ ስሙን ልታጠቁሪ መጣሽ። ግን የሚያቅ ደግሞ ያቅሻል። ገባሽ አይደለ? ስለዚህ አድርሱልኝ ለዚች ልጅ ማለት ነው። ቤተሰቦቼ አመሰግናለሁ። መልካም ቀን ይሁንላችሁ። ባይ፣ ወዳችኋለሁ